በዓለም ላይ በኢንዱስትሪ ልማት ሂደቷ በአካባቢ ላይ ትልቅ ጉዳት ካደረሱ ሀገሮች ዋነኛዋ ብትሆንም በአረንጓዴ ልማት ፖሊሲዋ በአሁኑ ጊዜ የመሪነት ሚና የያዘችው የዓለም አንድ አምስተኛ ሕዝብ ያላት አያሏ ቻይና ናት። ቻይና እንደ አውሮፓያን አቆጣጠር በ1958 ዓ ም በማው ዜንዱንግ የተሳሳተ የልማት ፖሊሲ ምክንያት ደኖችን በመጨፍጨፍ ለኢንዱስትሪ ግብአትነት ለከተማና ኢንዱስትሪ ማስፋፊያነት እንዲውል ከሊቀመንበሩ የታዘዘ ስለነበር ካድሪዎች በደኖቹ ላይ በመዝመታቸው የተቃወሙ ለእስርና ለሞት ተጋዙ። ከዚህም የተነሳ በከፍተኛ የበረሃማነት መስፋፋትና ለተደጋጋሚ ተፈጥሮ አደጋ ቻይና ተጋላጮ ነች። በተለይም የጎቢና ኩቡቺ በረሃዎች በፍጥነት በመስፋፋት የሀገሪቱ ብሔራዊ ስጋት መሆናቸውን መለየት ቻለች። ይሁንና ዲንግ ዛውፒንግ እንደ አውሮፓውያን አቆጣጠር በ1978 ወደ መሪነት ሲመጡ ቀድሞ የተሰራውን ስህተት ለማረም የተቀናጀና የተጠና የአካባቢ ጥበቃ አንዱ የፖሊሲያቸው ምሰሶ በማድረግ አሁን ላይ ቻይና ለተቀናጀችው የአረንጓዴ ልማት ጉዞ መሰረት ጣሉ። ታላቁ የአረንጓዴ ግንብ ፕሮጀክት ከ1978 እስከ 2050 ድረስ የተዘረጋ የደን ልማት ስትራቴጂ ተነድፎ እስካሁን በመሰራት ላይ ይገኛል። በዚህም ስራ 66 ቢሊዮን ችግኞችን መትከል የቻሉ ሲሆን በእስካሁኑ ጥረት 23 በመቶ የቻይናን የቆዳ ስፋት በደን ለመሸፈን ያስቻለና ና የበረሃማነትን መስፋፋት በ1980 ኪሎ ሜትር ስኩዌር በየዓመቱ ለመቀነስ ያስቻለ ትልቅ ስራ በማከናወን ላይ ይገኛሉ።

በሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመረው የአረንጓዴ አሻራ ፕሮጀክት በተለይ ቻይና በ1978 ዓ ም ከነበረችበት የሽግግር ወቅት ጋር በብዙ መልኩ የሚመሳሰል ነው። እኛ ተፈጥሮን እንድናስተዳደር የተሰጠን ስልጣን የተበላሸ እንድናስተካከል፣ የጠፋ እንድንመልስ፣ ይልቅ እንድናስውብ፣ እንድናሳምር እንጂ እንድናጠፋ አይደለም። አሁን አሁን እየተለመደ ያለው በተፈጥሮ የተሰጠንን ሀብት እያወደምን እያጠፋን ኃላፊነታችንን በአግባብ የማንወጣ እየሆን የዓለም የአየር ንብረት እየተዛባ ይገኛል። የምናካሄደው አረንጓዴ አሻራ ግቡ የአየር ንብረት ለውጥ ተጽዕኖን መቋቋም ብቻ አይደለም። ይልቅስ የምግብ ዋስትናን ለማረጋገጥ፣ ለገቢ ምንጭነት፣ ለስራ እድል ፈጠራ በመጥፋት ላይ የሚገኙ አገር በቀል ዛፎችን ለመመለስም የሚያስችለን ነው። ከዚህም ባሻገር ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት የምናደርገውን ዘርፈ ብዙ ርብርብ በማሳካት ሂደት ቁልፍ ድርሻ የሚያበረክት ነው።

የዛሬን አድርገውና ሀረር በፍራፍሬ ምርቷ ዝናን ያተረፈች ድንቅ ከተማ ነበረች። የሀረር ልጆች በፍራፍሬ ጭማቂ ያደጉ ስለሆኑም ጭንቅ አይችሉም ይባልላቸዋል። ታዲያ ስለ ፍራፍሬ ምርቷ ለብዙ ዓመታት በየዘፈኑና በትረ ጭምር ሲነገርላት የኖረ ቢሆንም ዛሬ ላይ ግን ሀረር ይህን መስህቧን አተዋለች። ይች በቅርሶቿና በታሪኳ ብቻ ሳይሆን በእጽዋት ሀብቷም የምትጠቀስ ከተማ፣ አትክልትና ፍራፍሬዎቿ ምግብነታቸው ብቻ ሳይሆን መስህብነታቸውም ጭምር ይነገርላቸው ነበር። የሐረር እንስቶች ዘይቱና፣ ጊሽጣ እና ሌሎችም ፍራፍሬዎች በቁሪ ሞልተው በአናታቸው መሸከማቸው ጭምር እንደ መስህብ የሚገለጽም ነበር። ዛሬ ላይ ለአትክልትና ፍራፍሬዎቹ ሀብት መከታ የነበሩና ሀረርን ውበት ያላበሱ ዛፎችም ተመናምነዋል። ታዲያ ይህ የፍራፍሬ ምርት መቀነስ ያሳሰበው የክልሉ መንግስትና ህብረተሰብ በአረንጓዴ አሻራ መርሃ ግብር አማካኝነት በፍራፍሬ ምርት ሀረርን ወደ ቀድሞ ዝናዋ ለመመለስ ጥረት በማድረግ ላይ ይገኛሉ። በመርሃ ግብሩ አማካኝነት በየአመቱ ከሚተከሉ ችግኞች ውስጥ ሰባ በመቶ ፍራፍሬ እንዲሆን የተደረገበት ዋነኛ ምክንያትም ይህ ነው። ያው ያንን ነገር ከመመለስ አንጻር ከፍተኛ ብዙ ስራዎች እየሰራን እንገኛለን በተለይ ያው ቅድም እንደገለጽኩት የሰባ ፐርሰንቱ የፍራፍሬ ከመሆኑ አንጻር ለአርሶ አደሩ የአርሶ አደሩን ገቢም ላብሊዩዱን ከማሳደግ አንጻር ከፍተኛ ሚና ስላለው ይህንን መኪና በማድረግ የተለያዩ የፓፓዬ፣ የአፕል፣ ማንጎ፣ የአቮካዶ እንዲሁም የዘይቱናና የሎሚ ዘሮችን በስፋት በመትከል ስፔሻ በተለይ በተለይ የፓፓዬ ምርት ላይ ከፍተኛ ትኩረት በመስጠት ገበያውን ከማረጋጋት አንጻር ራሱ በቅዳሜና እሁድ ገበያ በሚባለው እየቀረበ ይገኛል። አሁንም በምስል ብዙ የምናያቸው የፓፓዬ ክላስተሮች አሉ። ያንን ከማድረግ አንጻር አርሶ አደሩ ቢያንስ ከ25 እስከ 50 ፓፓዬ፣ ዘይቱና፣ ሎሚ በማሳ ውስጥ በመትከል የላቪሊዩዱን ገቢ እንዲያሳድግ በከፍተኛ ዘመቻ ስራዎች እየተሰሩ ይገኛሉ። ዘንድሮም የያዝ ነው እቅድ አለ። በከፍተኛ ደረጃ አሁንም ተከላ የጀመርንባቸው ሁኔታዎች አሉ። በፍራፍሬን አስመልክቶ እና የአርሶ አደሩን ገቢ ከማሳደግ አንጻር ከፍተኛ ሚና አለው። በብዛት ሴት እናቶቻችን ይሄን የፓፓዬ ምርት በማምረት ለገበያ በማቅረብ ከፍተኛ ገቢ እያገኙ ይገኛል። ህይወታቸውም እየተቀየረ ይገኛል ማለት ነው። ገበያውንም እያረጋጉ እነሱም እየተጠቀሙ ለአብዛኛው ከማሳደግ አንጻር ከፍተኛ ስራዎች እየተሰሩ ይገኛሉ። በደን የተሸፈኑ አረንጓዴ ተራሮችንና የለመለሙ መስኮችን ማየት ያስደስታል፣ መንፈስን ያርካል፣ ቀልብንም ይማርካል። በተለይ እንደ ማንጎ፣ አቮካዶ፣ ፓፓያ እና ቡና ባሉ ዛፎች የተሸፈነ ደን ከሆነ ደግሞ ምጣኔ ሀብታዊ ጥቅሙ እጥፍ ደረብ ይሆናል። የሚተከሉ ዛፎች ሲደክመን ማረፊያ፣ ስናያቸው ቀልብን የሚስሙ ብቻ ሳይሆን ሲርበን የምንበላው ውሃ፣ ሲጠማን ጥማችንን የሚያስታግሱ ፍራፍሬዎችም መሆን አለባቸው። ይህን ማድረግ ሲቻል ነው አርሶ አደሩም የሚተክላቸውን የፍራፍሬ ችግኞች እንደ ልጁ ተንከባክቦ የሚያሳድጋቸው ናቸው። በኤረር ሶፊና ድሬ ጠያራ ወረዳ አርሶ አደሮች ማሳ ላይ ተንጣሎ የሚታየው ይህ የፍራፍሬ ልማትም ከዚህ አንጻር ጥሩ ማሳያ መሆን ይችላል። እነዚህ አርሶ አደሮች በችግኝ ተከላው በመሳተፍና በፍጥነት የሚደርሱ የፍራፍሬ ችግኞችን በመትከል ገበያቸውን በማሳደግ ላይ ይገኛሉ። ለማ ብዙም አይቆዩም። የድሮ ይቆያል የአሁኑ ብዙ አይቆዩም። ስድስት ወር ውስጥ መስጠት ይችላል። የድሮ ትንሽ ይቆያል አስራ ሁለት ወር። የድሮ ቡና አለን። መጀመሪያ ያ ቡና ላይ ውጤት አይተን ነው ወደዚህ ያመጣን። ቡና ውጤት አለው ከተሰራ፣ መስራት እፈልጋለሁ እንጂ ከተሰራ ውጤት አለው። ያው አይተን ከዛ የሚያስፈልግ አካል ጠይቀን ግብርና ከዛ ከግብርና ሽግን ጣቢያ ተነግሮ 1500 ብር የሰጡኝና ተ ዛሬ አመስል ዝናብ ስለሌለ ድርቅም በጣም መጥፎ ሆነ ነበረ ለዛ ነው ትንሽ እንትና የሆነ እንጂ ምንም የኔ ቡና ላይ የደረቀ የጎደለ ነገር ምንም የለ ከአሁን በላይ መሬቱን ባዶ ምንም የተዘራበት ነገር የለም። እንደሚታዩ ነው ቡና ከአንድ ኤርታር በላይ ነው የተተከለ ዚህ ቡና አሁን አላደገም እንጂ ከአደገ በጣም እንትና ምርት አግኝበታለሁ። የኡላኑላ ተራራ በእጽዋት የተሞላ ፍሬ የማይታጣበት ስፍራ ነበር። ተፈጥሮ እስኪያጠወልገው ድረስም ልምላሜ የአካባቢው መለያ ሆኖ ቆይቷል። ሆኖም በሰው ሰራሽና የአየር ንብረት ለውጥ ባስከተለው ጉዳት አካባቢው ሙሉ ለሙሉ ምድረበዳ ሆኖ ቆይቷል። የአካባቢው ነዋሪ የሆኑ አርሶ አደሮችም የአፈርና የውሃ ጥበቃ ባለመስራቱ ከፍተኛ የሆነ የአፈር መሸርሸርና ናዳ በማጋጠሙ ዘር ዘርቶ ምርት የማይገኝበት ሁኔታ ተፈጥሮ መቆየቱን ይናገራሉ። በዚህም አስቸጋሪ የህይወት ውጣ ውረድ ተጋፍጠው ከርሟል። ይሁንና የኡላን ኡላ መሬት እረፍትን ነዋሪዎቹ ልማትን ተራራው ለመላሜን በሻተ ጊዜ ግን የህዝቡን የባለቤትነት ስሜት በማዳበር በአረንጓዴ አሻራ መርሃ ግብር አማካኝነት የእርከን ስራ በመስራት እና ችግኝ በመትከል የተሯቆተውን ተራራ ማልማት ተችሏል። በዚህም መርሃ ግብሩ መተግበር ከጀመረ ወዲህ በችግኝና ፍራፍሬ ልማት ከብት በማደለብ እንዲሁም የግጦሽ መሬትን በማሻሻል ተጠቃሚ መሆናቸውን የአካባቢው አርሶ አደሮችና ወጣቶች ይገልጻሉ። አሁን ላይ የአካባቢው አርሶ አደሮች የእንስሳት መኖ በቅርባቸው በበቂ ሁኔታ ያገኛሉ። በዚህም ልጆቻቸው እንስሳትን ይዘው መኖ ፍለጋ አይባዝኑም። የመጠጥና የመስኖ ውሃ አማራጮችንም አግኝተዋል።

ሮምኒ ዘመና በረንገዳቱ ብብ ገመጂ በአረንጓዴ አሻራ መርሃ ግብር አማካኝነት ይህን ተራራ ማልማት ችለናል። ከዚህ በፊት ይህ የምታዩት ተራራ የተራቆተ ነበር። በመርሃ ግብሩ አማካኝነት በሠራነው ሥራ መልሶ እንዲያገግም ማድረግ ችለናል። ይህ በመሆኑ እኛ ወጣቶች በተለያየ መንገድ ተጠቃሚ መሆን ችለናል። አካስመት ሮምኒሌን የሮ ሁንደን ሮቡ ፋይዳ ይዛ ነገር እዚ በጣም ለውጥ አለ የዚህ ጋራ ተሰርቶ እርከን መሰራት ካተጀመረ በጣም ለውጥ መጣል። ድሮ ላይ የምጠጣው ራሱ እዚህ ቀበሌ ላይ የለም ነበረ። ይህ እርከን ተሰርቶ ችግኝ ተተክሎ አረንጓዴ ከሆነ በኋላ ነው ውሃ ራሱ መጠጤ ውሃ እርሻ የሚተክሉበት ይወጣ ማለት እና ያ ሁሉም ሰው ኃላፊነት ስለዚህ ላይ ቢሰራ ከዚህ የባሰ የበለጠ ተስፋብቶ የግብርና ልማት የሚገልጽ ይሆናል። ድሮ እዚህ ቀበሌ ላይ አንድ ጊዜ ብቻ ነው ክረምት ላይ ብቻ ነው ምርት የሚመረት ነበር። አሁን ሁለት ጊዜ እየተመረተ ከዛ በላይ እንደሚመረት እቅድ አለ። ድሮ ውሃ ሲቆፍሩ ከ30 ሜትር ከ35 ሜትር በላይ ቆፍሮ ነው የሚያወጡ ውሃ። ግን አሁን በቅርብ ቅርብ ላይ ያለ እስከ 10 15 ለሜትር ላይ ተቆፍሮ ይገኛል። ይሄን ለውጥ ያመጣ ይሄን እርከን ጋራ ስለተሰራ እዚህ ላይ ችግኝ ስለተተከላችሁ፣ መተከል ብቻ ሳይሆን መልሰሽ እንክብካቤ ማረጉ እሱ ነው ለውጡ ያመጣል። አፍሪካውያን ሴቶች ውሃ ለማግኘት ከአራት ቢሊዮን በላይ ሰዓታትን ይጓዛሉ። በዚህም በአህጉሪቱ ሴቶች ትምህርት ቤት ከመሄድ ይልቅ ውሃ ለመቅዳት የሚያጠፉት ጊዜ እያሻቀበ መምጣቱን የአፍሪካ ውሃ ማህበር መረጃ ያመላክታል። በሶፊ ወረዳ የሚገኙ የዚህ መንደር ነዋሪዎችም ለዓመታት ሁለትና ሶስት ሰዓትን በእግር ተጉዘው የመጠጥ ውሃ ሲቀዱ ቆይቷል። በጄሪካን የቀዱትን ውሃ በጀርባቸው አዝለው አንዴ ዳገቱን አንዴ ቁልቁለቱን ሲሉ ደግሟቸው ከቤት ይደርሳሉ። አንዳንዴ በለስ ቀንቷቸው ውሃውን በአህያ ጭነው ቢያመላልሱም ያን ያህል ጉልበታቸውም ሆነ ጊዜያቸውን አያድኑም። በተለይም በአካባቢው የሚገኙ ሴቶችና ህጻናት ውሃ ቀርቶ ለቤተሰብ ለማምጣት በሚፈጅባቸው ጊዜ ምክንያት ከትምህርታቸው ተስተጓጉሏል። ነገር ግን ዛሬ ላይ ለአመታት ደርቀው የነበሩ ምንጮች በአረንጓዴ አሻራ መርሃ ግብር አማካኝነት በተከናወነ ስራ ዳግም መመለስ በመቻላቸው የአካባቢው ህብረተሰብ እፎይታ ተሰምቶታል። ዳግም የጎለበተው የውሃ ምንጭም በአካባቢያቸው በቅርበት ርቀት ላይ በመገኘቱም ብዙ ጉልበት ሳያወጡ ቀርተው ለመጠጥ ለጽዳትና ምግብ ማብሰያነት ይጠቀማሉ። ከብቶቻቸውንም ከዚህ ምንጭ ያጠጣሉ። የሚወዱትንም ትምህርት ሳይቋርጡ በመማር ላይ ይገኛሉ። ጅሮምኒ ኤጋ አሻራ መገሪዛ የገለሜ ኤገለሜ ደለገሜ ቦ አረንጓዴ አሻራ መተከል ከተጀመረ ወዲህ ደርቀው የነበሩ ወንዞች ውሃ መፍለቅ ችለዋል። የከብት መኖም በቅሎ ከብቶቻችን በልቶ ማደር ችለዋል። በአጠቃላይ ብዙ ጥቅም ከአረንጓዴ አሻራ እያገኘን ነው። ወንቆላ ዞኸ ፋይዳ ጉርጉዶ ካሁን በፊት ምንጮች የደረቁ ምንጮች ነበሩ። ቅድም እንዳያችሁት ምንጮችም ጎልብተው የወጡበት ሁኔታ ነው ያለው። ይህንን ምንጭ ደግሞ በመጠቀም አርሶ አደሩ ደግሞ በበጋ የመስኖ የአታክልት ልማት እንዲያካሂድ ምቹ ሁኔታ ፈጥሮለታል ማለት ነውና አካባቢውን ከመለወጥ አንጻር ትልቅ ፋይዳ ነው ያለው። በዚህ ስራ ከተጀመረ ጀምሮ እንግዲህ በጥሩ ሁኔታ የቤተሰብንም እያስተዳደርን ነው። ያው እንግዲህ በዚሁ ከብዙ ጊዜ ከቀጠለ እኛም ቤተሰቦቻችንንም እኛም እናስተዳድራለን ቤተሰቦቻችንን፣ ያልፍልናል። እዚህ ስራ ተጀመርኩ ጀምሬ ቢያንስ ከወር በላይ ሆኛለሁ እና ይሄ ስራ ተጀመርኩ ጀምሬ በጣም ቆንጆ ስራ ነው። ችግኞች ቢያንስ ጉድጓድ ከሁለት ሺህ በላይ ጉድጓድ ተቆፍሯልና ተክሏል። እንደዚሁ እንደምታየው ሁሉም ያማረ ነገር ነው ሁሉም። እና እኔ ስራ በፊት የለኝም ነበር። እዚ ከጀመርኩ በኋላ ራስንም ቀይር ያለው እና ከበፊቱ ተሻሽ ያለው ማለት ነው። ከጀመርኩኝ ሶስት አመቴ ነው እና በቃ ያው ይህንን ነው። ችግኝም እናፈላለን እናባዛለን። አሁን ደግሞ እያሸጋሸግን ነው እና ቀይንን ነው የምንሰራው። በፊት ሴፍት ኔት ላይ ነበር የምሰራው ግሪን ኤሪያ ላይ ማለት ነው ከዛ ከዛ ወጣውና ወደዚህ ወደ ግብርና ገባው። የግብርና ላይ በዚህ ስራ ላይ ነው እኔ በጣም ተጠቃሚ ነኝ። ስራውን በቃ መርቄ ነው እንደዚህ የዚህ ውስጥ ራሱ መሆኔ ለእኔ ደስታ ነው። ለምሳሌ ብዙ ነገር ነው፣ አረንጓዴ ነገር ስታይ ራሱ ልማት ነውና ደስ ይለኛል። ለኔ በቃ እኔ ደስተኛ ነኝ እዚህ በመስራት። እኔ አራት ቤተሰብ ነው ያለኝ ከራሴ ጋር ማለት ነው። እና በቃ በዚህ በቀን ስራ ነው፣ ረዳኝ ሰውም የለኝ። ልጆች አሳዳጊ ነኝ። አስተምራለሁ። በዚሁ ነው በቃ ልጆችን የሚያስተዳድረው። በገጠር እስከ ከተማ ከዛም እስከ መንደር ዘልቆ የሚከናወነው እና ከልጅ እስከ አዋቂ የሚሳተፉበት የ2017 አረንጓዴ አሻራ መርሐ ግብር ዝግጅት ተጀምሯል። ይህንንም መሰረት በማድረግ ሐረሪ ክልል የ2017 በጀት ዓመት የአረንጓዴ አሻራ መርሐ ግብር ለማስጀመር ሰፊ ዝግጅት በመደረግ ላይ ይገኛል። በዚህም መሰረት በ2017 ክረምት ከ1.8 ሚሊዮን በላይ የሚሆኑ የፍራፍሬና የደን ችግኞችን ለመትከል ታቅደዋል። ተሰርቶ እስካሁን ለ2017 አንድ ነጥብ ስምንት ሚሊዮን ችግኞችን እንተክላለን ብለን ከያዝነው ውስጥ አንድ ነጥብ ሶስቱን ተዘጋጅቷል። ከዚህ ውስጥ ሰባ ፐርሰንቱ እንደባለፈው ሰባ ፐርሰንቱ የፍራፍሬ ችግኞች ናቸው። አብዛኛው በአርሶ አደር ማሳ ላይ የሚጠቀሉ እንዲሁም ለምግብነት የሚቀርቡ ናቸው። 30 ፐርሰንቱ ደግሞ የደን ዛፎች ማለት ነው። በተለያዩ የወል መሬት ላይ የሚጠቀሉ ሲሆን እነዚህ ተከላ ቦታዎች የት የት ናቸው? የሚለውም በአሁኑ ሰዓት በሶስቱም ገጠር ወረዳዎችና በከተማ ላይ የልየታ ስራዎች ተሰርቷል። እነዚህ የሚተከሉባቸው ቦታዎች ደግሞ ሼፕ ፋይል ያስፈልጋቸዋል ጂስ ላይ እነዛ እኮ ይወሰድና የት ቦታ ላይ ምን ያህል ይተከላል የሚለው ነገር ሼፕ ፋይላቸው ተሰርቶ ለሚመለከተው ሁላም ተልቋል። በዛ ልክ ደግሞ ወረዳም እንዲያውቁ ተደርጎ በአሁኑ ሰዓት የጉድጓድ ቁፋሮዎች እየተቆፈሩ ነው ያሉት እና ቅድመ ዝግጅቱ እየተሻለ ነው። አሁን ከዚህ ጋር ተያይዞ አምና የተከልናቸው ችግኞች ሞር ኦር ሌስ ጥሩ ዝናቦች ስለነበረ ብዙ የመንከባከብና ህብረተሰቡ፣ መላ ህብረተሰብ ባለቤት ሆኖ የተከለው ስለሆነ የስቃድ መጠኑ እየተሻለ ነው ከዚህ በፊት ከነበረው። ዘንድሮ ደግሞ ሁሉም ባለ ድርሻ አካላት ማለት ነው አሁን የሚወስደውን ችግኝ ባለቤት ሆኖ ልክ እንደ ህፃን ልጅ የሚንከባከበው ከተከላ እስከ ፍሬ እስከሚሰጥ ድረስ መትከል ብቻ ሳይሆን መንከባከብ አለበት። ምክንያቱም ችግኝ ተተክሎ ብቻ ከሄደ የሚሰርቅበት ሁኔታ በጣም ዝቅተኛ ስለሆነ ከተከለው በኋላ በየጊዜው እየሄደ እየኮተኮተ ውሃ እያጠጣ አረም እያረመ ለተፈለገለት ዓላማ መዋል አለበት ማለት ነው። ሌላ ደግሞ በአርሶ አደር ማሳ የሚጠቀሉ ናቸው። አርሶ አደሮች አሁን ጊዜው ወደ በልግ ዝናብም እየዘነበ ስለሆነ በቂ የሆነ የጉድጓድ ቁፋሮ ማድረግ አለባቸው። የሚፈልጉት አይነት ደግሞ የችግኝ አይነቶችን እዛው በቅርበት ባለው በልማት ጣቢያ ሰራተኛ እዛው ይመዘገቡና ጉድጓዱን ማዘጋጀት አለባቸው። አስቀድመው ያን ጉድጓድ ደግሞ የተወሰነ አንድ ወር ሁለት ወር ፀሐይ ላይ ተመትቶ አስፈላጊውን ደግሞ ማዳበሪያዎች ተደርጎበት ፍላጎታቸውንም ለይቶ ለእዛ ከሰጡ በኋላ እኛ ደግሞ ዝናቡ አሁን በጊዜ እየጀመረ ስለሆነ አሁን የተከነው ደግሞ ቀጣይ የክረምቱንም ዝናብ ስለሚያገኝ ዘንድሮ ከአምናው የተለየ ችግኝ ተከላዎች አካሄድ ነው የምንቀጥለው። ምክንያቱም ከዚህ በፊት እስከ ሰኔ ሐምሌ ተከል ነበር። አሁን ደግሞ ቀደም ብለን በግንቦት ላይም የመትከሉ ሁኔታዎችም ስለጀመርን ዘንድሮ የተሻለ ስራ እንሰራን ብለን ነው የምናስበው። በክልላችን አርሶ አደሮች ባለፈው ጥር ወር ላይ ለአንድ ወር የተፋሰስ ልማት ስራዎችን በዘመቻ እስከ 35 ሺህ ህብረተሰብ ወጥቶ ነው የሰሩት። ይሄ ማለት አሁን ካለው የአረንጓዴ አሻራ ጋር ተያይዞ ሁለቱም የቅንጅት ስራዎች ነው የሚሰራው። ጋራ ላይ የአፈርና ውሃ ጥበቃዎች ይሰራሉ። በተመሳሳይ ደግሞ የጉድጓድ ዝግጅቶች እንዲሰሩ ይደረጋል። ከዛ ደግሞ ቀጣይ ስራ የችግኝ ተከላ ነው። ልክ እንደ አፈርና ውሃ ጥበቃ እንደተሰራው የችግኝ ጉድጓድ ቁፋሮም በዘመቻው ተቀናጅቶ ህብረተሰቡ በነቂስ ወጥቶ ጉድጓድ ዝግጅት እንዲያደርግ፣ ከዛ ደግሞ የተከላ ቀን በተመሳሳይ ሁሉም ቤተሰቡን ማህበረሰቡም አንድ ላይ በነቂስ ወጥቶ ያንን የቆፈረውን ጉድጓድ ላይ አስፈላጊ የሆነውን የችግኝ አይነቶች እንዲተክል። ከተከለ ደግሞ በተመሳሳይ ዝናብ በሌለበት ሰዓት አስቀድሞ የመንከባከብ ስራዎች ውሃ የመጠጣት፣ የመቆጥ ስራዎችን እንዲንከባከብ እና የተለመደውን ትብብሩን እንዳወቀ እዚህ በፊቱ ድርሻውን እንዲወጣ ነው ትልቅ መልእክት ማስተላለፍ የምንፈልገው ማለት ነው። ስለዚህ በእኛ በኩል ቅድመ ዝግጅቱ ጥሩ ነው ያለው። ቀሪው የቀረችው አምስት መቶ ሺህ ችግኞች ደግሞ በዚህ በአንድ ወር ውስጥ የፍራፍሬ ችግኞች የፓፓዮ ስለሆኑ እናደርሳለን። ይሄ የደረሰውን ችግኝ ደግሞ ተፈለገለትና ለታለ መለታል ማለት የመትከል ሁኔታዎች አንድ ላይ ተቀናኝተን እንሰራ መልእክቴ ማስተላለፍ ፈልጋለሁ ማለት ነው። ከዚህ በፊት የተተከሉ ችግኞች አሉ። የደረሱና ፍሬ ሰጥተዋል። ህብረተሰቡ አሁን አውቆም ሳያውቆም ሲሆን አንዳንድ ቦታ ላይ ትላልቅ የማንጎ ዛፎችን የመቁረጥ ሁኔታዎች ይታያሉ። በተለይ ኤረር ላይ እነዚህ ለረጅም ዓመታት ፍሬ እየሰጡ የነበሩ የአካባቢን ስነ ምህዳር እየጠበቁ የነበሩትን ሆም ብሎ የሚቆርጡም አሉ። ሳያውቁ ደግሞ ከግንዛቤ ጥር ጋር የሚቆርጡ ነገር አሉ። በተመሳሳይ ደግሞ ከተማ ላይም ያው ከልማቱ ጋር ያለ ቢሆንም አንዳንድ ሰው እንዲሁ የሚቆርጥ ስላለ ዛፍ ማለት ህይወት ማለት ነው የአካባቢው ህምና የአየር ንብረት ለውጥን ባላንስ የሚያደርገው ደግሞ ህይወት ስለሆነ ይህንን ዛፍ ከመቁረጥ ይልቅ ሌላ እየተከሉ እያበቁ ያን ደግሞ ለመጠቀም ስትፈልግ ከእኛ ጋር በቅንጅት መቆረጥ ያለበትን እኛ በእኛ ፍቃድ ሆኖ እንዲቆረጥ ያው መልዕክትን እያስተላለፍ፣ ልክ እንደ ህፃን ልጃቸው እንዲከባከቡ ቀጣ ያለውን ስራዎች መልዕክትን በዚህ ልክ ማስተላለፍ እንወዳለን ማለት ነው። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተከናወኑ ስራዎች በምግብ እህል ራስን ከመቻል የውሃ ሀብትንና የብዝሃ ህይወት ጥበቃን በማረጋገጥ ዘላቂ ተጠቃሚነትን ከማረጋገጥ አንጻር ያበረከተው አስተዋጽኦ ከፍተኛ ነው። ከፍተኛ ቁጥር ያለው አምራች ኃይል ያለ ስራ በተቀመጠባት ክልላችን መርሃ ግብሩ ሰፊ የስራ ዕድል ከመፍጠር አንጻር እያበረከተ ያለው ጠቀሜታም በቀላሉ የሚገመት አይደለም። ችግኝ ከማፍላት ጀምሮ በመንከባከብ ሂደት ውስጥ ከፍተኛ ቁጥር ያለው ሰራተኛ በመሳተፍ ላይ ይገኛል። በቀጣይ የሚከናወነው የአረንጓዴ አሻራ መርሃ ግብርም እነዚህንና ሌሎችን ከመርሃ ግብሩ የሚገኙ ጥቅሞችን በዘላቂነት ማስቀጠል ዓላማን ያደረገ ነው። ይህም ዜጎች መርሃ ግብሩን ከቀደመው በተሻለ መልኩ የራሳቸው አድርገው እንዲሄዱ መልካም አጋጣሚን የሚፈጥር ነው። እናም በቅርቡ የሚጀመረው የአረንጓዴ አሻራ መርሃ ግብር እንደ ቀደመው መርሃ ግብሮች ሁሉ ውጤታማ ይሆን ዘንድ ወገብን ጠበቅ አድርጎ በቁርጠኝነት መንቀሳቀስ ይገባል።